እኔ ነው ምለው እናንተ የምትሉት ሌላ ነገር ካለ ማለት ትችላላችሁ። እኔ ሶስት አመት ቆስ እያለው አሁን የእናንተ ተራ ነው። ያው የኢትዮጵያ ህዝብ አጠቃላይ መቁሳል። እዚህ ሁሉ ውስጥ ተጨምረሽን። ግን አንቺ መሆንሽ ነው ብቻ ይነ ኮጥም ያለው እንዴ

ዘመድ እጅ እጂ ይሄንን ነገ ተወያይበት ይሄንን አጀንዳ ጨርሱ፣ ነው ከአንድ አጀንዳ ወደ አንድ አጀንዳ ሄዶ ዮኒ ሶሉሽን ምንድን ነው? ሀሳብ አለኝ ዮኒዬ ሀሳብ አለኝ ሀሳብ ልስጥ። እሺ። ኧረ በደንብ ቴንኪው። በጣም አመሰግናለሁ። እያዳመጥኩ ነበረ፣ ቴዲ ከመጀመሪያው ጀምሮ እያዳመጥኩ ነበረ። ኤብሳ ነኝ። ባለፈው እዚህ በተሬሳ ኢቨንት ሰላም ያልኩ አጭሩ ልጅ። በጣም አክብሬ ነው የማንከ ነገድ ብዬ ሰላም ያልኩ ማለት ነው። በክብር እኔ መጥቼ ወደ አንተ አንተ ወደ እኔ መጠሳም ስለማከብሬ ስለምወደ በውይይቱ መሀል እኔ እንደ እንደ ወለጋ ልጅ ፍራ ለእኔ ወንድሜ ነው። አንተም ወንድሜ ነው። እዛ ጋ ግን ቅር የተሰኘሁበት ትልቅ ቅሬታ ነበረኝ። ኦኬ፣ ምንድን ነው ስታደርግ ነው የነበረው? አንተ ውይይቱን ከጨረስክ በኋላ እንኳን ስታጠነጥን ምንድን ነው ያልከው? የሽንት ቤት ወርቅ ላይ ነው የምቀመጠው የምለው ሰውዬ መቶ ሀምሳ ሺህ ስጣት ብለ ፍርድ ስትሰጥ ነበረ። ትክክል አልነበረ። እሱ ላይ ቅር ተብያለሁ። ሌላኛው እንደዚሁ እንደዚሁ የተባባለ ነገር አለ። አሁን ወደ መደምደማ ውኒድ ፍራ ስመጣ አካውንቱ ይሄ ነው እዚህ ላይ አስገባ አላለም። ይሄን አካውንት አግኝቻለው ነው እንጂ ያለ መቶ ሀምሳ ሺህ ስጣት ምናምን ብለ ስትናገር ነበረ። ከላይቭ በኋላ ስትጨርስ ምክንያቱም ደግሞ ቴሌግራምን አንብቤ እንደዚህ ስለተባለ ቢሰጣት ምንም ችግር የለውም ነው ብለ ስትናገረ ነበረ። በጆሮ የሰማሁትን ነው። ዮኒ ልናገር፣ እሰማለሁ አሁን። ዮኒ አንተ አሳጥርልን መትዱን ወንድ ልጅ ማለት ነው ከተናገረ፣ እንግዲህ አንዴ ተናግረዋል። እነዚህ ልጆች አንቀ ያዛቸው። አንተ ኤብሳ፣ የተሳሳተ መረጃ ለአድማጭ እንዳታስተላልፍ። በመጀመሪያ ሁለቱንም አስገባው፣ ታዛቢ ገባ፣ የሁለቱንም ድምፅ ሰማውኝ። ከዛ እህቶቻችን ናቸው ወንጌላዊ ሰብለ በቀለ ከዛ አንደኛዋ ፖለቲከኛዋ ቅድስት፣ ሶስተኛዋ ደግሞ ያብ የተባለ ሴት በእርቅ እኔ እንደውም ያልኩት ወጪ ገቢን አስልተ የተወሰነ ነገር ስጣት ነው ያሉት በመጀመሪያው ሂደት ላይ ፍርድ ሂደት ላይ ከዛ በኋላ በነበረውን ከሰላምታ ስትሰደብ የምትናገረው ነገር አለ። አላሙዲ ኮ ከአንተ የሚጠበቀው ነገር ሊኖር ይችላል። ያ ከመነቋቆር ጋባ የመጣ ነገር ነው። የስቴጅ ላይ የፈረድኩት ፍርድ ምንድነው ግራቀኙን አይተ ብትመልስላት ወይም ደግሞ ይገባታል የምትለው ነገር ብሰጣት እላለሁ ብዬን ያሰብኩት ምክንያቱም ይሄ ደግሞ ሶሻል ሚዲያ ላይ ከሚያሳየው ባህሪ አንጻር ነው እንጂ መቶ ሀምሳ ሺህ አላልኩትም። ቀጥል ችግር የለውም። ስለዚህ ከዚህ የተነሳ አንድ አንተ ወደ ሳይድ እንዳደረግ እዛ ላይ ይገልጻል ማለት ነው። አንድ ሁለተኛ አሁን ዛት ኖት ዘ ፖይንት እሱን ይለፈው። ይሄ ሰባት ሺህ ሰው ይፈርዳል ባይዘው። ይሄ ሰባት ሺህ ሰው አድማጭ ነው ፈራጅም ነው። ከኛ በጭንቅላት የሚበልጡ በትምህርት ደረጃ የሚበልጡ ሰዎች ብዙ ሰዎች እዚህ ስራ አሉ። ስለዚህ አሁን እኔ አንድ ሪኩዌስት ብቻ ነው የማደርገው ለአንተ ማለት ነው። አንደኛ አንተ እዚህ ሰፈር ነው ያለኸው፣ እኔ እዚህ ሰፈር ነው ያለሁት። አንደኛ ብሩ ይግባ ለመቅዶኒያ አንዴ ቃል ገብተዋል። ፍራም ይቀጣል። በቃ አንዴ ቃል ስለገባችሁ ማለት ነው። አንድ ሁለተኛ አንተ ብር አለኝ አስገባለሁ ብለሃል፣ ስትዝት ነበር። የአንተን ባንክ አካውንት ላይ መኖሩን እኛ በአካል ባንክ ስቴትመንትን ቼክ እናስደርግና ፕሪንት እናስደርግና ቼክ እናደርጋለን። ኮሌክት አድርገ አምጥተ ከሆነ ለዚህ ህዝብ ምን እናደርጋለን? ይፋ እናደርጋለን። እኛ ላይ በየሳምንቱ በየቀኑ እያመጣችሁ ስራም አይጨፍርብን አንተም አትጨፍሩብንም። ነገሩን እንቋጨው። ቆይ ቆይ ልጨርስልን። ተረጋጋ፣ መጀመሪያ ተረጋጋ እና በሰከነ መንገድ አውራ። ስትናገር በእርጋታ ነው መሆን ያለበት። ጉዳዩ የፍሪኦልና የተምር ነው። እኛ እያልክ ለምን እንደምታወራ አልገባኝም። ስንት ናቸው? ተረጋጋ ወንዴ ወንዴ ተረጋጋ። ኢብሳ አንተ አንድ ሰው ናል። ኢብሳ አንተን የሚመለከት ጉዳይ ከሆነ እንደ ኢብሳ ነው ማውራት ያለብህ። ሳወራው ፍራውልን እንደ ፍራውል ቲጫ ነው ያወራሁት እንጂ በግሩፕ አይደለም የመጣው። ተምርም የመጣችው በግሩፕ ነው። ብሔራቸውን አላውቅም፣ ምክንያቱም ከዚህ ቀደም ፍራውል ሲናገር ብሄር የለኝም ነው የሚለው ከኢየሱስ ክርስቶስ በአምላኩ በአምሳሉ የፈጠረኝ ሰው ነኝ ሲናገር ሲና የሰማሁት። አሁን ምን ሆኖ ግሩፕ ውስጥ እንደገባ ሃይማኖት ውስጥ እንደገባችሁ አላውቅም። ስለዚህ እራስህን ችለህ እኔ እንደሚመስለኝ ይመስለኝ እያልክ አውራ። ያንተ ለማመድ እሺ፣ እሺ። ወደ ሀሳቤ ልመለስ። እኔም ብዬ አላወራም። አሁንም እንዴት ነው ለምንድን ነው እኛ ብለህ የምታወራ ያልከው እንደሆነ ላብራራልኝ። ቆይ ልጨርስልህ። ቴዲ ተረጋጋ ተረጋጋ። ይኸውልህ ቴዲ እኛ እያልኩ የማወራው አድማጭ ተመልካቹ ከእናንተ ጋር ሰባት ሺ አምስት ሺ ሰው እየተጉላላ ነው፣ ሰው ያለው ጊዜ እያጠፋ ማለት ነው። ይሄ ጉዳይ አሳስቦን የህዝብ ጉዳይ ስለሆነ ስለዚህ እኛ ብዬ የማውራው አድማጭ ተመልካቹ ለአድማጭ ተመልካቹ ግልጽ እንደሆን፣ ይሄ ጉዳይ አንተ አወጣለሁ ይህን ብር እሰጣለሁ ብለህ ቃል ገብታል፣ እሱም ቃል ገብተዋል። እሱን አሜሪካ ያሉ ሰዎች ባንክ አካውንቱ ላይ እንደሆነ ኮሚቴ እናቋቁምና ይጣራ ብሩን ያስገባል። ኦኬ አካውንት ኢዳዝንት ማተር። አንተ አሁን ቼክ ሳታደርግ ዝም ብለህ ታስገባም። አንተም የሆንም ብትሆን ማለት ነው ቼክ ይደረጋል እኮ ባይ ዘ ወይ፣ ዚስ ኢስ ኖት ዘ ፖይንት። ፖይንቱ ምንድን ነው? አንተ ተበድረህ እንዳለ ለምንድን ነው ያወረዳችሁት? የተለየ ሪክዌስት ል የተለየ ሀሳብ ምደመጥ አለበት። የግሉ ነው እንደ አንዳንድ አንድ አድማ የተመለቀት የመሰ በዚህ ሌቨል ይሄ እነዚህ ኦርኬስትር ከተደረገ እኛ ወደ ሌላውን ምናምን ትል ለማለት አለ። ባለፈው ኦኬ፣ እዚህ ጋር ትል በል። ምንድን ነው የምታውቀው? ምን እንደ የተፈጠረ ይመስላል። አሁን በቴምርና በፍራውል የተፈጠረውን ነገር እርግጠኛ ሆነህ ታውቀዋለህ። ባለፈው መማር ቤት ላስረዳህ ሞክሬ ነበርና ምን እንደተፈጠረ ታውቃለህ። ጥያቄው ለአንተ ነው። ይብሳ እብሳ ወደ መድረጉ ዮኒ ያንን ቻፕተር እኮ ተዘግቶ እኮ ነው። ስኖት ዛሬ እያወራችሁበት ያለው እኮ ዛኛስምንት። ለምንድነው ወደኋላ የምትሄዱት? አሁንም ፊክስ ማድረግ ከፈለጋ በቃ ማንነቱን ያሳይ። ዚ አቅም አለ አለ መቶ ሚሊዮን አስገብቶ በስነ ስርዓት ይሄ ብር ሪቨርስ በማይደረግ መልኩም ገብቶ ያሳይ። የሆኒ ቶሮንቶ ብሩ አለ። አንተ አመጣልሃለሁ ምን ችግር፣ ብሩ መኖሩ አለመኖሩ አሁን እኮ ነገር ለምን ፐርሰናል አንተ ብር ይኖር ይኑር እሱ አያገባውም። እና እንዴት ናችሁ? ሁላችሁም ሰላም ብያለው። ሰላም ናችሁ? እኔ ባይዜ የዮኒ መኛ አለ ያው ያውቀዋል፣ ይሄን ታሪክ አምስት ስድስት ዓመት አብረን ያው ብዙ ቲክቶክ ላይ ሰሚ አጥቼ ነው። እና በጣም ብዙ ስንለፋበት የነበረ ጉዳይ ነው ይሄ። ዮኒ አንተም ዮኒ ቶሮንቶም ታውቀዋለህ። ከመጀመሪያው እንኳን እርዳታውን ብናንሳ የመጀመሪያው እርዳታ የአፌት የምትባል ሕፃን ልጅ ናት፣ ከወሎ በማፀኗ ካካ የምታደርግ ልጅ ተስታውሳላችሁ። አንድ ሚሊዮን ልኬላታለሁ ብሎ እናቷ ብሎ እናቷና አባቷ ከኔ ጋር ኮንታክት ያደርጋሉ። በየቀኑ ነው ያወራቸው ነበረ። እና ልጅቷ ለህክምና የሚያስፈልጋት አንድ ነጥብ አንድ ሚሊዮንም ሳይሆን መቶ ሀምሳ ሺህ ብር ነው ጥቁር አንበሳ ኮሪያ ሆስፒታል የጠየቀው። እና እዛ ጋ የነበረውን ግርግር ሁላችሁም ታውቁታላችሁ። በጣም ከኔ እኔ ከማንም ጋር ልነካ፣ ቴዲ ብር ጠይቆኝ እምቢ ብያለሁ ቶልጄ፣ ነፍስ እስካወቅበት ጊዜ ድረስ ነፍስ እስካወቅበት ጊዜ ድረስ ከትንሿ ደብተር ከመግዛት ጀምሮ የግል ወጪን ስሸፍን የኖርኩ ልጅ ነው። ማስረጃ ካለው እኔ እሱን ገንዘብ ጠይቄ ማስረጃ እኔ እያንዳንዱ ነገር ማስረጃ ያለ ልጅ ነኝ። እኔ ቀልድ አላውቅም። እኔ እሱን ገንዘብ ጠይቄ ከሆነ ከሶሻል ሚዲያ እጠፋለሁ። ደግሞ ወር እንዲህ ባለ ቁጥር ግን እኔ እያንዳንዱ ነገር በዶክመንት በፎልደር በፎልደር በፎልደር ማስቀመጥ ልጅ ነኝ። ለምክንያት እንዳትመች ነው ማድረግ ነው። ሰው ዝም ብሎ መናገር ሳይሆን በማስረጃ እኔ አሁን ለምሳሌ ከአያና ጋር በተያያዘው ነገር አላለም። አንዳንዱ ብሏል ያሉ ካለ ነው መላቸው አሁን አያና ከእንደዚህ ጋር የአያና ስም ከዚህ ጋር አንስቶ ራሱ የሰጠው አረፍተ ነገር ያሳፍራል። እና አያና ሊደውልለት እኔ ለብቻ የምችለው ጉዳይ አይደለም አልቶ ችግር የለ ምን አንድ ላረጓሉ ምንም ችግር የለም። እሱ ሳይሆን አቴንሽናችን ዳይቨርት አይሆን ተሲነንስማ ከዛ በኋላ ታክለለነው እንሄዳለን። ማህበረሰቡ የሚይዘውን ይዛል። እኛ ፖሊስ አይደለንም። እዚህ ውስጥ ሶሻል ሚዲያን ተገን በማድረግ የሚፈጠሩ ነገሮች፣ ይህ እኮ ለሁላችሁም የሚጠቅም ነገር ነው። አጭበርባሪ የሌለህ ብሎ አይምር። በዚህ ውስጥ ሁላችሁም ተጭበርብራችሁ ሊሆን ይችላል። ስለዚህ በዛ ሁሉ መርዳት ያለብን ተስዬ፣ ቀጥል። ሶሪ ስላቋረጡ እና ከመጀመሪያም ጀምሮ ይሄ ጋጋታ እየቆየ እየቆየ ብዙ ሰዎች በጣም ደጋግ ኢትዮጵያውያን ከዚህ ሶሻል ሚዲያ ላይ አተናል። ብዙ ሰዎች በጣም ብዙ ሰው የሚረዱ በጣም ብዙ አቅም ያላቸው ሰዎች ከሱ ጋር በመነካካት ከሱ ጋር በመስተዳደር በሱ የተነሳ ህዝብ ተነስቶባቸውም ከዚህ ሚዲያ ላይ ተነስቷል። እና ይሄ ነገር ለምንድ ነው ማይቋጨው? በቃ እናንተም ተሄድ የምታደርጉት ነገር ከሆነ አድርጉት፣ እሱም ያርግ ከፈለገ እኔ ማናጀሩን እዚህ ቲክቶክ ላይ መጥቶ የመቅዶኒያ ማናጀር ቁጭ ብሎ ከእናንተ ጋር እንዲያወራ ማድረግ ይችላሉ። አሁን እራሱ የተደወለልኝ ስልክ ከመቅዶኒያ ማናጀር አቶ ቃል አቶ ቃል ነው የደወልልኝ እና የገብቶ ከእናንተ ጋር መወያየት ከፈለጋችሁ አካውንት በአካውንቱ በመቅዶኒያ በዋናው አካውንት መጥቶ እዚህ ጋር ቁጭ ብሎ መነጋገር ቁጭ ብሎ መነጋገር ይችላል ማለት ነው። ዋናው ማናጀራቸው ማለት ነው የመቅዶኒያ። ከዛ ሲቀጥል ይሄ ጉዳይ ይዜ ያቀረብኩትን ቻለ እንጅ ልንገር ቀላል መካከላከል። ለምሳሌ እኔ የሚጠበቅብኝን ወይ ለዩኒ ማኛ ወይ ለአመናቸው ትራንስፈር አደርጋለሁ ከዛ በኋላ እሱ ሰባት መቶ ሺህ ዶላሩን ትራንስፈር ያደርጋል። የእሱ ሰባት መቶ ሺህ ዶላር መግባቱን ካረጋገጠን በኋላ ነገሩ ነገሩ ነው የእኔ አባት እኔ የለውበት ነገሩ። ሰባት መቶ ሺህ ዶላሩ ለመቄዶንያ መግባቱን ካረጋገጠን በኋላ የእኛ ገንዘብ፣ አስቀድማችሁ በመረጣችሁት ሰው የተቀመጠው ገንዘብ ለመቄዶንያ ገቢ ይሆናል። ካልሆነ አረንጓዴውን አልጫንም። ፋራ እንፈልግ መብረቅ እናንተ መብረቅ ስንት ጊዜ ደጋግሞ የሚመታቸው የገርባቸዋል። እ መብረቅ ደጋግሞ ደጋግሞ ተስ እየቀጠ በጣም ይቅርታ ተሲ። አሁን እንዳልከው ከሆነ ሰውየ ስለደወለል ሌላ አንዱ እሸት የሚያዝበትን ሀያ ሺህ ዶላር አስገብቻለሁ ብሏል። እስኪ ሰውየውን ጠይቀዋለሁ። የለም የለም፣ ቼክ እያረኩ ነው ቤተኛው አካውንት ነው ብሎኛል። እግዚአብሔርን ነው ይነግራችሁ። ቤተኛው አካውንት ቼክ እያረኩ ነው ብሏል። ካላመናችሁ እኔ ማን ዋናውን ቲክቶክ ላይ ግባ ብዬ አስገባዋለሁ፣ ከፈለጋችሁ ይሄ ግን እንደ ትልቅ ድርጅት ቅንንጃ ገባለሁ ብሏል። ቴዲ ከፈለጋችሁ ላይብ ላይ መጣለሁ ብሏል። እና እና ላሳጥረውና ነገሩን ይሄ ነገር በጣም ከኛ ከቴዲ ወይ ከዮኒ ቶሮንቶ ጋር ብቻ ሳይሆን ያው ማሪም ስላለ በፊት በጣም ብዙ የሚጨውለት ሰዎች ነበሩ። ማሪ ታውቃቸዋለህ። እኔ በጣም ስጋፈጥ ያው በጣም ብዙ ነገሮች ደርሶብኛል በዚህ በቲክቶክ ላይ እና ከዛ ሲቀጥል ተሄድ እኔ በጣም ረዥም ሄጄ ነበር። ልክ እንዳንተ ኢትዮጵያ ውስጥ ብሩ ኬት ነው የሚላክላቸው ይህ መቶ ሺህ ብርም የሚያደርሱላቸው ሰዎች አሉ። እዚህ ኢትዮጵያ ውስጥ ዝም ብሎ ብር ሀያ ሺህ ብር ሲሰጣቸው የሚጮኸው አሉ አይደል? ኢትዮጵያ ውስጥ ያሉት እርዳታ ሰሪዎች ብሩ ኬት ነው የሚገባላቸው። ከየተኛው አካውንት ወደ የተኛው አካውንት ነው የሚገባው? ከኢትዮጵያ ንግድ ባንክ ነው የሚገባላችሁ ወይም በሀዋላ ነው ከውጭ የሚላክላችሁም ወይ ማን ነው የሚልክላችሁ የሚለውን በጣም ሩቅ ህጄ የነበረ እና እነዚህ ሰዎችም መረጃ መስጠት አይፈልጉም። መጠየቅ አለባቸው። ባይዘ ኢትዮጵያ ውስጥ ያሉትም አንዳንድ እርዳታ ሰሪዎች መጠየቅ አለባቸው። በዚህ ጉዳይ ላይ ገብተዋል አይደል? ይሄ በጣም ብዙ ብዙ ጣጣ የያዘ ጉዳይ ነው። እሱ ብቻ አይደለም ቴዲ፣ ሌላ ደግሞ ከዚህ በፊትም በጣም በብዙ በብዙ በሚሊዮን በመቶ ሺህ ብር አምስት መቶ ሺህ ብር ብሮች ለሆነ ሰዎች ተልኳል ይባላል። ግን ብሩ አይደርስም፣ እነዛ ለነዛ ታማሚዎች ለእነዛ ታካሚዎች አይደርስም። ገብቶሃል? እንደማይደርስ እኔ ደጋግሜ ያውቃለሁ። ግን አንዳንዴ ከሰው ጋር መነካካት አፈልግም። እዚህ ሶሻል ሚዲያ ላይ ከሰው ጋር መነካካት አፈልግም እና ለበለጠ ደግሞ የሆኔ ማኛ በደንብ ያውቀዋል በደንብ በደንብ ማለት ነው። ከኔም ከሁላችንም በላይ ያውቀዋል በደንብ የሆኔ ማኛ እኮ ያው ከዮኒ ማኛ ጋር ነው የመነካካት አልፈልግም። ግን ይሄ ነገር በጣም እየቆየ እየቆየ እየቆየ አሁን ወደ እናንተ ወደ እነ ቴዲ መጣ እንጂ ይሄ ስድስት አመት ሲንሸራሸር የነበረ ጉዳይ ነው። ኤኒዌይስ ሁላችን የምናውቀው ጉዳይ ማለት ነው። አሁን ፖይንቱ ከዚህ ጋር ከዚህ ጎን ለጎን ማህበረሰቡ ምን ይማር፣ ብሔር ብሔረሰቦች ምን ይማሩ፣ ምን አገኙ ትልቁ አጀንዳ ወደ ዘር እየሄደ ነው እና እያየው ነው። አሁን ለምሳሌ እኔ ጋር ብትመጣ እነ ጂጂም እንዳሰቡ አላውቅም፣ እየጠመዘዙ ነው ነገሩን እና እኔ ብቻዬን ባስማማችሁ የሚደረገው ነገር እሱም ያለው ነገር አስገብቶ እናንተም አስገብታችሁ ሰላም ቢመጣ ይሄን ነው ምፈጠር። ሰባት መቶ ሺ ያለው እሱም ያስገባል እናንተም ታስገባላችሁ። ከሆነ ግን እንትን ጋር ደውያለሁ፣ ደውሎ እየጠየቀው ነው መቅዶኒያ ደውያለሁ፣ ጥያቄ ልጠይቅ ይሄ ወ ተጀምሮ እስኪጠናቀቅ ድረስ በስህተት የብሔር ስም ሲጠራ ሰምታ? በጭራሽ የለም። ስም አንተ ጋ የለም። ግን እዛ ዋኑፊ የምትባል ፖለቲከኛ ገብታለች፣ ጂጂ ገብታለች። ጉዳይ ላይ ያልነበሩ ሰዎች ናቸው ገባ። በጉዳዩ ላይ የነበሩ ሰዎች ሲከታተሉ የነበሩ ሰዎች ገብተው ቢሆን አዶማ ስ ናት። እኔ እጃው መናገር ፈልጋለሁ ይሄ ምን አገባህ ገብቶሀል ምንም አያገባህም እንደምን መሰለህ አልነበሩበትም በቦታው አልነበሩበትም ምኑ አለ ምንድን ነው እሱ አሁን ወደ ዘሮ ጋ ኦሮሞ ስለሆንክ ነው እንደዚህ አይነት ቁማር የምትጫወተው እሷ ሁልጊዜ የምትወስደው አስቀያሚ ነገር አለ ማሀይም ስለሆነች እነሱ መቅረት አለበት እንደዛ አለም ይቅርታ አድርጉልኝና እነሱ አተበሉ በመጀመሪያ ወደ ብሄር የቀየረው እሱ ነው ሪልስቲክ ሊናውራ ከተባለ አምድስ ነው ሀሳቡ ላይ ብቻ እናውራ አሁን ያንንም ተመርኮዘ ምንም ሀሳብ አትስቱናት አሁን ብሄርን አታስሙ አትስቱ ጃስ ጉዳዩ ላይ ብቻ ምን ታዘባችሁ ፍራውሊትቻ ግለሰብ ነው ምን ታዘባችሁ ጉዳዩ ላይ እኔ ይቅርታ አድርጉልኝና እንደ ፍራውል ድፍረት እና ውሸት ብችል ኑሮ ዋይት ሀውስ ላይ ድራግ ቢደረውኝ ፕሌን ነሮን ነበር። ቁም ነገር እናውራ ከተባለ የምር ግን ከመጀመሪያም ጀምሮ እኮ ውሸት እንደሆነ ላይክ ፊት ለፊት የሚታየ ነገር ነው። የእውነት ፊት ለፊት አንዴ ፕሌን ውስጥ ነኝ እርዳታ ላይ ስብሰባ ሲጠራው ሁሉም እርዳታ ላይ የሚሳተፉ ጠቅላላ ሲመጡ ማን ያልመጣው፣ እሱ ነው እና ወደ መፍትሄው ግን ግቡ። እሺ ቴንክ ዩ። ከታች ላውቀው ቅድስት ነበረች። የመጀመሪያው ጊዜ የመጀመሪያው ዙር ላይ ላልነበራችሁ ሰዎች ሽምግልና ተቀምጣ በሽምግልና በሴትነቷ እግር ላይ መውደቅ በሉት በቲክቶክ ለመጀመሪያ ጊዜ እሷ ወንጌላዊት ወዳጃችን ሰብለ እና ያቢ ለምነዋል። ይሄ ነገር በሽምግልና ይፈታ ብለው ግለሰቡን ነው አልሆነም። ለዛ ነው ሶስተኛ ዙር ላይ ደረስ ነው። እስኪ አጠቃላይ ሂደቱን አስመልክተሽ አሁን የሰማሽውንም ጨምረሽ የመፍትሄ ማሳብ አለምትሆኑ ነገር ትነግሪንና ወደ ሌሎች ይሄዳሉ። ከዛ እንጨርሳለን ቅድስት

ሁሉ ሰላም። አሁን የምልህ ከአስር ደቂቃ በፊት ሀያ ደቂቃ በፊት ሀያ ሺህ ዶላር የገባ ወይም ሶስት ሚሊዮን እናንተ ውስጥ የገባ አለ። መቅዶኒያ እስኪ ባንክ ደውያለሁ። በእርግጥ ሶስት አካውንት ስለሆነ ሶስት ነው፣ ደውያለሁ። ከገባ ይነግሩናል። አዎ ቶሎ ይንገሩህና ጻፍልኝ እዚህ ጋር ከገባ። ሶ ሜክ ሹር ያ ገንዘብ መግባቱን ቼክ ማድረግ አለባችሁ ቶሎ። ችግር የለም። አሁን እነግርሀለሁ። ከአስር ደቂቃ በኋላ ከአምስት ደቂቃ በኋላ እነግርሀለሁ። እሺ፣ ታንክ ዩ ማናጀሩ ነው፣ ቃል ነው ባይዘ ቃል ቃል ነው ያ ያወቁት። ስለዚህ ይነግረኛል ከገባ ካልገባ። በነገራችን ላይ ሀያም ሺም ገባ ሀምሳ ሺህ፣ የጀመርነውን አደንጃ አጀንዳ ዳይቨርት አድርገው፣ ስቲክ ቱ ዘ ፖይንት። ፖይንቱ ሊታሰብ የነበረው ወይም ደግሞ ሲሰራበት የነበረው አካውንት ምንድን ነው የሚለሆንም እንዳትረሱ ከዛ ምን ማለ ጉም ትጨፍራለህ ከዛ ትሄዳለህ ከሱ አይደለም እሱ ያንን እንዳትርሱ የመንግስት ሰዎች የአንዳንድ ስሞች ስም ተነስቷል እነሱም ኮንፈርም መደረግ አለበት ሚኪ ምናምን እየተባለው እና ካልሆነ ላይክ ለምን እሱ ልጅ በስንት ነገር ይወቀሳል እና መጠየቅ አለበት እሱ ሚኪሻ እንዳሳብ ነው እንጂ እሱ ነው እርግጠኛ እንዳሳብ ነው አንዳንድ ሰዎች እንደዛ ብለዋል እና ከሆነ ገብቷል አሁን ልርል ይሄ ደግሞ ሌላ ነገር ነው የሚከፍተው ገብቷል ከታችም እኮ በዛ አካውንት ከአሁን በፊት እነ መሲ ብርጅስቶን እየሰጠን የመቀደንያን ተብሎ ስናስገባ ቆይተናል እያሉ እኮ እየጻፉ እኮ ነው። ከታች በዚህ አካውንት ብዙ አስገብቷል በዚህ አካውንት ብር እያሉ ነው። ከታች ኮመንት ላይ አስገቢን እያሉ ነበር። ቅድም ነግሬሀለሁ እኮ ብዙ አስገብቷል። እርግጠኛ ነኝ ራቸው አሮኑ ለምንድን ነው ግን መረጃዎቹ? አሁን ቴዲ ሜድቢ ክሊር አርግላቸው የተፈጠሩን ነገር ይሄ ነገር ፐርሰናል አታክ እየመሰለ እያስመሰለው ነው። እኛ እዚህ ጋር ልንቁሶ አደለም የተቀመጥ ነው። ከመጀመሪያም ጀምሮ ይሄ ነገር ክሊር መደረግ አለበት ካንስል አድርገው እያለችው ነው። ቆይ ቆይ ቆይ ቆይ ቆይ፣ ጌታ ወይ ድረስ እኔማ ካንስል አላስደርግም። የተሳሳተ አካውንት መሰጠቱ በጣም ነው የሚያስገርመው። በጣም ነው የሚገርመው ሰማለሁ።

ጋይስ አይ ቶልድ ዩ። እኔ እኮ ቀድሜ ተናግሬ ያለው ሰላሳ ደቂቃ ሳይሞላ ካንስል ያደርገዋል ይችላል ብያለሁ። አሁን የተጫወተው ነው። እኔ ነግሬያቸዋለሁ ቀድሜ። ዞሮ ፍራው ልቴቻን ቀድሜ ነው እኔ የማውቀው እና ቀድሜ ፕሮሰሲንግ ላይ ያለን ነገር ካንስል ማድረግ አትችል፣ ማለፍ አለበት። ከዛ በኋላ ትችላለህ፣ ካንስል ታደርጋለህ። እንደ ለምንድን ነው የማትችል? ባንክ ፕሮሰስ የሆነ ነገር አትችል። ፕሮሰሲንግ ካለ አትች ካንስል ትችላለህ። አንተ ኦነር እኮ አንተ ነህ። ከባንክ እንደ በስህተት ነው ወይ ነገር ካንስል አድርግልኝ ላይ ፕሮሰስ አለ። ያ ሪቨርስ ሊደረግ ይችላል። ይቻላል እንዴ? ሁለት ነገር፣ በመጀመሪያ ሁላቸው፣ አንደኛ ሀያ ሺህ ዶላር በአንድ ከባንኩ አይወጣም፣ ላይክ ልሚት አለን። ልሚታችን አሜሪካን ውስጥ ሀያ ሺህ ዶላር አይደለም። ሁለተኛ ነገር ፕሮሰሲንግ ቃል አንድ ነገር አይሆንም። ከዛ ፕሮሰስ ሲል ነው ኮንፈርም ሊያደርጉት ይችላሉ። ፔንዲንግ ነው ብለዋል እኮ ገና አልገባንም፣ ፔንዲንግ ነው። እኔ እኮ እሱ አለም እ እሱ እንዳለው ነው። አስገባ ለ ሰባት መቶ ሺህ ዶላር ነው ይሄ የፌክ የባንክ አካውንት በ በዚህ ጉዳይ ላይ ፎከስ አድርገን ሊረሳ ነው ማለት ነው። እንደው ታወሩት የመጣው እኮ ትልቅ የወንጀል የምርመራ ሪፖርት እኮ ነው። አስገባ አስገባ ከፈለ አቃጥሎ ይሙቀው። በዚህ አካውንት ስንቶቹ ተዘርፈዋል፣ ስንቶቹ ተታለዋል። ስንት ነገር ነው የሚበቃ ለማመን ምንድነው? ስንት ነገር ነው የሚበቃችሁ ናት ምን እያወራችሁ እንደሆነ አልገባኝም። ብዙ አጀንዳችን እኮ እንትኑ አይደለም እኮ የመጣው አካውንት ሰባት የምመጠጣ ሆኔ ነኝ። አይ ልውጣላቸው እና እናንተ ተጫወቱ። እስካሁን ስዱ እያጠጡ ነው። አጀንዳ ያስቀይር ሊያደረግ ነው ይሉኛል። ልውጣ እና ይገላገሉ ደስ ይበላቸው። ኦርቶዶክሶች ስለሆኑ

እንዴ! ሶስት ዓመት እኮ ነው የረገጠችኝ። እኔ ከእሱ ጋር ለምን ስትፋጭ አትውልም? ምን አገባኝ እኔ ነው። መቼም ይቅር የማልለው ሰው ቢሆን ይሆን ሌባ፣ አጭበርባሪ

ተው፣ እዚህ እንደ አምስት ዓመት ህፃን ልጅ እኛ እንትን ማለት አለብን። እንደ ዘላለም የሆነ አጀንዳ አይነሳም፣ እንደ ህፃናት እንጨቃጨቃለን። ኮመንት ላይ ስደቡኝ እኔ ምን ይሆናል? ሆኜ ብትሰደቡ እኔ አንድም ቀን እዚህ ከገባሁበት ጊዜ ጀምሮ ኮመንት አንብቤ አላውቅም፣ ለመቀለድ ካልሆነ በስተቀር በፈለጋችሁ ስደቡኝ። እኔ አይ ዶን ኬር። እንደ ስቴጅ ላይ ተቀምጣችሁ ኮመንት እያነበባችሁ የፈለጋችሁትን ስደቡኝ። እኔ በቃ እዚህ ውስጥ ያሉትን ሰዎች መሳደብ የምትፈልጉትን በሙሉ ነው ስደቡኝ። ጥር በመዳን ያለ አም ሶሪ፣ እኔ አድናት አይ ቲንክ አይ ስፖክ ቱ ኩክሊ ይቅርታ፣ ማይ ባድ። ስለዚህ የምትሉት ነገር የታዘባችሁት ነገር ከሌለ ኬዙን መዝጋት እንችላለን። ምን ይመስላችኋል? ኖ የሆነ ነገርማ ይሄ ነገር ላይክ አሁን ምነው ከኔክሽኑ ምናምን ነገር አሁን ወደ ብሄር መሄድ፣ ያንን ራሱ ፋይት ማድረግ አለብን። እስና እሽና ቢ ይሄ አጀንዳ ሊሆን አይገባም። እኛ ብሄር አታክ እያደረግን አደለም። እሱንም አታክ እያደረግን አይደለም። አደለም ኢኒስት ቢ ክሊር መደረግ አለበት። ይሄ ነው ችግር የሚያመጣው። ይሄ መደገም መደጋገም አለበት የፐርሰናል ማታክ አይደለም። ከሱ ጋር እኔ ምንም ጥላቻ የለብኝም። አይዶንቲንክ ቴዲም ከዚህ በፊት ችግር ኖሮበትም አያውቅም። ወርገድ ነበር እስከዛሬ ምንም አይነት ችግር የለብን እና ቆይ ሰው እናንተ የሆነ ትንሽ መንገጫገጭ ሲፈጠርባችሁ በቃ እራሳችሁን ችላችሁ መከራከራችሁን ማለት ነው። ከበደ አየለ እባላለሁ። እንደ ከበደ አየለ አናግረኝ አይባልም። በደና ጊዜ ዞር ብለን ማናስበው ማህበረሰብ በችግር ጊዜ ምን እኔ እድሜ ልኬ እኮ ብሔሮች እንዳይነኩ እኮ ስከላከል የኖርኩ ልጅ። እንዲህ ያሉትን እኮ ነው እየመከረን እኮ መመለስ ያለብን። የግልህ ችግር የግልህ ነው።